ሰሞኑን ያው አሁን በዚህ ሰሞን አዲስ የመጣች የሆነች ርዕስ አለች፣ እና ቲክቶከሮችና ጋዜጠኞች እየተደባደቡ ነው አሉ። እንዴት ነው ነገሩ? ምንድን ነው? እስቲ የሆነ በዚህ ጉዳይ ላይ ምን ታስባለ? ሰላም የለም እያሉ አሁን የቀኑን ቪዲዮ እንትን እናስቀምጠላቸዋለን። የቀኑ ቪዲዮ ላይ ትንሽ ያነሷቸው ነጥቦች አሉ እንትኖች ቲክቶከሮች ማንም ሰው ቲክቶከር መሆን ይችላል፣ ምናምን አይነት ነገር በጣም ሞያችን የእኛ ከፍ ያላለው ምናምን የሚል ነገር አለ። አሁን ከሙያ ጉዳይ ሳይሆን አሁን ነገሮችን የምታያቸው አሁን የሙያው ጉዳይ አይደለም። ማን ቲክቶከር መሆን ይችላል፣ ማን ቲክቶከር መሆን አይችልም የሚለው ነገር ሳይሆን ሙያው እንዳለ ነው። ገብቶሃል። አሁን ከረንትሪ ግን ባለንበት የሶሻል ሚዲያ ኤራ ኢንፎርሜሽኖች እነዚህ በኢንስቲትዩሽኖች ስራረዱ አብዛኛው ጊዜ አሁን በፊት ዜናዎችን ምናምን የምታገኘው ታይም ጠብቀህ ምናምን ማለት ከተለያዩ ቦታዎች ላይ አሁን እንደዛ አለእንደዛ አለም። በቃ አሁን ሪል ታይም ዳታ ከብዙ ሰዎች ኢንፎርሜሽን አብሶ፣ እነዚህ ከፍታ ላይ ያሉት ቲክቶከሮች እነሱ ሞር አክሰስቢሊቲ ያላቸው አክሰሊቲ ሪችም አላቸው ሰዎችን ኢንፎርሜሽን ለማጋራትም ሆነ ምንም ለማለት ሆነ። ስለዚህ ይሄ ቲክቶከሮችን አንተ አሁን ጆርናሊስት ብትሆን ገብቷል። አንተ ዩቲላይዝ ብታደርገው ቴኩን አንተ ሌሎች ሰዎች ይሄን ያህል እንደዚህ ሳይቆይ በፊት ብትጀምር መሳት ብትጀምር ሜቢ ኢንፎርሜሽን ሰፕላይ ማድረግ ትምህርቱን ስለወሰድክ እንዳንተ ማንም ላይ የጠቀምበት ይችላል። ግን አሁን አይዶ አሁን ሁኔታቸው የሆነ ቦታው ላይ ገቡብን አይነት ነገር ነው። እንደዛ ነው የተረዳሁት። ይሄ የእኔ ኦፒኒየን ነው። ያው ቦታችን ላይ ተቀመጡብን አይነት ነገር ነው ግን ምንም ማድረግ አችልም። አሁን ይልክ አንተ ጆርናሊዝም አንተም ተማርክ፣ እኔ ሳልማር ጆርናሊዝም ቲክቶክ ላይ ኢንፎርሜሽን ዜናዎችን አናባቡ የስፖርት ዜናዎችን አጋራው። ይሄ በቃ አንተን የምትለው ነገር አይደለም። ገብቷል በቃ በዚህ መልክ በዛም ኢንፎርሜሽን ነው ሰፕላይ እያደረክ ያለኸው። እኔ ከአንተ የበለጠ ሰዎች እኔ ጋር ካሉ፣ ገብቷል። እኔ ቢውል ያደረኩት ፋን ቤዝ ካለኝ ከአንተ የበለጠ ምንም እዚህ ጋር አንተ ከኔ የበለጠ ባለቀት መኖሩ ምንም ፖይንት የለውም፣ እንደሚያስተሳሰብ ማለት ነው። ስለዚህ እኔ አላስፈላጊ ነው ነው ጭራሽ አላስፈላጊ ነው እንደዚህ አይነት ነገር ላይ መግባቱ። ገብቶሃል። አሁን ደግሞ ለምን እናንተ ይሄን ያህል ላይ ተጠቀማችሁት ብለህ ደግሞ ሰው እንዴት ትወቅሳለህ? እኔ እንደዚያ ነው የተረድኩት። ገብቷል እነሱ እየተጠቀሙበት ነው እና እና እኛንን ባለሙያዎቹ አይነት ነገር ነው ይሄ። ደግሞ ሙያ እንትን የሚጠይቅ ነገር አለ፣ ከኤክስፒሪየንስ የሚመጣ ነገር። ብዙ ጋዜጠኞች እኮ አሉ ምንም የጆርናሊዝም እንትን ሳይኖራቸው ምናምን በቃ በአሪፍ። ገብቶሃል አሁን ለምሳሌ ዜና ብፈልግ እንትን ላይ አትገባም። ሜይ ቢ ዜና ሲመጣ ዜና ታይም ጠብቀህ አትገባም ወይ? አርቲክሎች ገብተ ፈልግ አገላጣ በቃ እንትኑ ነው የምታየው ሙሴ የሚያወራው ጋር ተካያኩ አትሊስት የዛሬ ቀኑን የተወሰነ ኢንፎርሜሽኑ ታገኘዋለህ። ያው አብዛኛው ነገር ቬሪፋይ ላይሆን ይችላል። አሁን ብዙ ስህተቶች ምናምን እየመጡ ነበር ሚዲያ እንትን ሲሉ ግን አትሊስት በሪል ታይም ዳታ የምታገኝበት ፕላትፎርም ሆኗል። ስለዚህ አንተ ስለተማርክ ልክ አሪፍ ፖይንት ነው እኔም እስማማለሁ በዚህ ምክንያቱም አንድ ሰው ስለተማረ ስላልተማረ ያው መማር ቫሉዩ አድ እንደሚያደርግ እሱ የታወቀ ነው። ግድ ነው መማር ጥሩ ነው። ግን ቢሆንም ግን አሁን እንደዚህ እንደዚህ ነገሮችን ደግሞ ያው በኤክስፒሪየንስ የምታመጣቸው ነገሮች ናቸው። ያው አንድ ጋዜጠኛ ብሎታል፣ ያው እዚህ ስም መጥቀስ ባያስፈልግም፣ ግን ማንኛውም ልጅ ጡጦ ከጣለ በኋላ ቲክቶከር መሆን ይችላል ብሏል። ከሰማው እና አዎ መሆን ከቻለ ገባ። አንተ ደግሞ የተሻሉ ነገሮችን አፕዴት ለማድረግ አንተ ጆርናሊስት መሆንህን ተጠቅመህ ደግሞ የተሻሉ ነገሮችን የተሻሉ ኮንተንቶችን ክሬት በማድረግ ኮምፒት ማድረግ ነው እንጂ ያለብህ። ለምን እነሱ እንደዚህ ሆኑ የሚባል ነገር የለም። ምክንያቱም ይህ ፕላትፎርም የተሰራው ለሁሉም ነው። ማንንም የሚያበላልጥም አይደለም። ምንም እንኳን እኮ ቁም ነገር ለማውራት ለመሰዳደብም ይገባል አሉ። በቃ ስለዚህ ይህንን ፕላትፎርም የሆነ አንድ ነገር ነው ብለህ ብቻ የምትወሰኑ አይነት ነገር አለ እንደዛ እስከሆነ ድረስ ደግሞ ማንኛውም ሰው መቶ የፈለገውን ነገር ማድረግ ይችላል። ከዛ በሚያረግበት ላይ ደግሞ ተመልካቾች ዲፔንድ ሆነው ያንን ሰው ሊወዱት ይችላሉ። ስለዚህ እነዚህ ነገሮች ይሄን ያህል የሚያጋጩ ነገሮች አሉ። ፕላስ ደግሞ አንድ ፖይንት ሲነሳ እንደሰማሁት ፌዴሬሽን ጋብዟቸው ወደ ስቴዲየም ገቡ፣ መልበሻ ክፍል ገቡ። አሁን ይሄ ምንም ማለት አይደለም ማለት እንኳን ቲክቶከር ሆነ ትምህርት ቤት እንኳን እያለህ እኮ ልጅ እያለህ የሆነ ቦታ እኮ ተጋብዘህ ትወሰዳለህ። ሰው የማይገባበት ቦታ ራሱ በትምህርት ቤት ተጋብዘህ ልገባ ትችላለህ። አሁን ልክ ግልጹ፣ አሁን አሁን ባነሳቸው እነዚህ በተጠሩት ልጆች ላይ ግልጹ፣ እንደኔ ሀሳብ ይሄ ቅናት ካልሆነ በስተቀር ምንም ሊሆን አይችልም። ለምሳሌ እነዚህ ልጆች ሰዎች ብዙ ፎሎወሮች አሏቸው። ገብቷል። አሁን አሁን አንተ የሆነ ነገር ሜሴጅ መልእክት ለማውጣት ስትፈልግ ሰው የሚጠቀመው ፕላትፎርም ነው የምታተኩረው፣ ገብቷል። አሁን ኢቨን አሁን ከረንት ባለው ሲቹዌሽን ለቲቪ ላይ ማስታወቂያ ከፍለ ቲቪ ላይ ከሚታይልን ቲክቶክ ኤቭሪዌር ያደርስልሃል። ገብቷል። አሁን እሱም ነው። ስለዚህ ልጆቹ ፕላትፎርሙ ስላላቸው በቃ ፕላትፎርሙ ላይ ለፍተው ቢልድ ስላደረጉ እዛ ፕላትፎርም ላይ ነገሮችን እንዲያሳዩ ተጋዞ ተጠሩ። በቃ አለቀ። ይሄ ነው በቃ ሎከር ሩም ውስጥ ገቡ፣ በዚህ ወጡ፣ እንትን አሉ። ሲጀመር ይህን ነገር ሜንሽን ባይዘቢ በአሁን፣ ይኸውልህ ወደዱም ጣሉ ማለት ነው እነሱ ራሳቸው ወደ ሚዲያው አሁን፣ ወደ ቲክቶክም ወደ ምንም በደም አምጥተው ማለት ነው ከእነሱ ጋር መፎካከር ካልቻሉ። አሁን ይኸውልህ አሁን ይኸውልህ አሁን የስፖርት ኮንተንት ክሬይተሮች አሉ አሁን ከፍተኛ ፈዋድ እና የማንቸስተር ልጅ አሁን ይልክ እነሱ ልጆች አሁን ከረንት እየተጠቀሙበት ያሉት ፕላትፎርሙን፣ በቃ የራሳቸውን ሀሳብ እንደማጋሪያ ነው ከብተዋል። አሁን ለምሳሌ ቲክቶክ ምና ምናምን ላይ አንዳንድ ጊዜ የሆኑ ሀሳቦች ሲነሱ የሆነ ሀሳብ መግለጽ ትፈልጋለህ። የሆነ በቃ ሰው ያልተናገረልህ ነገር ስለሚኖር የራስ አስተያየት ስላለ እና እንደዛ ነው። አሁን እነሱ እየተጠቀሙበት ያሉት ገብተዋል አሁን፣ እንደ እነዚህ እንደ ሚኒስትሪ ሚዲያዎቹ ቀጥታ ነገሩን እየዘገቡት ዜና አድርገውት አይደለም ያሉት፣ ግን እንደዛ ጀመሩ ይባላል። ገብተዋል አሁን፣ እነሱ ሲሪየስሊ ይሄ መበሻሸቁ ምናምን እንደሚያደርጉት ሆነ፣ ግን ሲሪየስሊ እንደ ሚኒስትሪ ሚዲያዎች ስፖርቱን መዘገብ ጀመሩ ይባላል። በቃ አሁን እኮ የፉክክር ጉዳይ ነው። ገብተዋል አሁን በፊት አሁን ድሮ ተዝካለ ሚዲያዎች በቲቪ የሚስተላለፉ የነበሩት ሚዲያዎች እርስ በርስ ኮምፒት ያደርጋሉ። የትኛው ጋሪፍ ዜና ይገኛል ምናምን፣ ታውቃለህ፣ እሱን ገብተዋል አሁን። ከረንት ላይ ኤቭሪ በሪ ኢቤኤስ የሚሄድበት ሲቹዌሽን አለ። ምንም ፕሮግራም አይቀራቸውም ገብተዋል አሁን። ከላይ እሱ ስላለ ነው ገብተዋል አሁን። ተፎካካሪዎች ሌሎች ሲኖሩ ደግሞ ልክ እንደዚያው ሰው ማልቲፕል ቾይስ ይኖራሉ። ግን አሁን የሶሻሉ ላይ ካየኸው እነዚህ ልጆች በደንብ መስራት ከጀመሩ ሬዲዮ የሚያዳምጥን ወይ አይነት ለመናገ ከትንሽ ጊዜ በኋላ ሬዲዮ አንድ ዳታ እያየው ነበር። በዚህ እና እዛ ዳታ ላይ 2024 ላይ በወጣው ዳታ አሜሪካ ውስጥ ከ2020 ጀምሮ የሚዲያ ተመልካች በጣም ቀንሷል። ቅድም ደስ አሁን አንደኛ ከጊዜው ጋር ነው የምትሄደው። ጊዜውን ያማከለ ነገር ማድረግ እስካለበት ድረስ ከእነዚህ ነገሮች ጋር እንትን ማለት አይጠበቅብህም። በቃ ይህን ያህል ሰጥ አገባ ውስጥ መግባት አይጠበቅብህም። ራስህን የተሻለ አድርገህ መቅረብ ነው እንጂ ያለብህ፣ በዚህ ጋር እንደዚህ እንትና እንደዚህ ሆነ እንደዚህ ያደረገ የሚባል ነገር የለም። ምክንያቱም አሁን ሰዎች ብዙ እይታቸው ሶሻል ሚዲያ ላይ ከሆነ ለምን አንተስ ወደ ሶሻል ሚዲያ ይመጣል። እሱም ከሆነ እንደዛ ነው ቲቪ ላይ የሚስተላለፉ ፕሮግራሞች ንቀሆን ዩቱብ ቻናል እየከፈቱ ነው፣ ሬሌቫንት መሆን ስላለ ወ ምን መሰለክ፣ አንዱ ሶሻል ሚዲያ ላይ የሚገኙት እነዚህ ዜናዎች ሆነ በደንብ ሰው የሚያዳምጠው ለምን መሰለክ፣ ኢንፎርሜሽኑ ኢንፍሉንስ የተደረገ ኢንፎርሜሽን አይደለም። ገብቷል። አሁን በምን ላይ ትላልቅ እንትኖች ኢንፍሉንስ አይደረግም። በቃ ገብቷል። ቀጥታ ከኮንሲውመሮች አፍ ነው የሚደርስክ አንተ እንደዚህ ኮንተንት የምትሰራ ከሆነ አንተ እዛ ፕላትፎርም ላይ ከፍተህ ስትናገር አንተ ኢንፍሉዌንስ የሚያደርግ ሰው ገብቶሃል። የምትናገራቸውን ነገሮች ሁሉ ጊዜ አትቆጠብም፣ አትመርጥም፣ ምናምን እንዲመርጠህ ገብቶሃል። ተቀጣሪ አይደለህማ እዛ ቦታ የሚሰጠህን ዜና አይደለም የምታነበው። የሆነ የምትከተለው የቲክቶክ የተወሰነ ጋይላይን ህጎች አሉ በቃ እሱ ኮሚኒኬሽን አለው ቱ ዌይ ስትሪት ነገር ነው። ለዛ ነው ሰው አሁን እሱን የተሻለ የሚመርጠው። በዛ ላይ ደግሞ አይታቸው ከሆነ እነዚህ ሾርት ኮንተንት ፎርሞችም ስለሆኑ ሰው ሳይሰራሽ ቶሎ ቶሎ ኢንፎርሜሽን እያየ ያልፋል። አሁን ወደ እንትናችን ስንመለስ ማንም ሰው ተነስቶ ቲክቶከር መሆን ይችላል። ግን ማንም ሰው የኛ በጣም የተከበረ ነው፣ በጣም እላይ ያለን ቦታ ላይ ያለ ነው ጋዜጠኞች። አሁን ይኸውልህ፣ ማንም ይሄን ነገር እኮ አርጊው ያደረገ ነገር የለም እስከ እስካመጣሁ ድረስ ቫሊዩ የሚሰጠው ነገር ነው። ገብቷል። ስንብለ ግን ሪል ዲቴል እንትን እምንበልበት ከተባለ በልምድ ብዙ ጆርናሊስቶች አሉ። በቃ በልምድ ጆርናሊስት የሆኑ ብዙ ሰዎች አሉ። ገብቷል። ያው አሁን ያላቸው ስፔስ ትንሽ ሊሚትድ ስለሆነ ነው። ገብቷል። ወይ ሬዲዮ ጣቢያ ወይ ቲቪ ላይ በቃ ውስጥ የሚሆኑ ሰዎች ውስጥ ገብተው ስለሚሰሩ ሜይ ቢ ለዛ ይሆን ይችላል። እኛ የኛን ማንም እንትን አይለው ምናምን የሚለው ግን በዚህ ማርክ በዛም ከፎካካሪ ካልሆንክ ካሉ አንተም የምታደርሰው መልእክት ለብዙ ሰዎች ካልደረሰ ነገ ከነጎዲያ ቆያኝ ሁን። በዚ ከቀጠለ ነገ ከነጎዲያ አሁን ለምሳሌ ፎዋድና ጎስትን ማለት ነው። እዛ ቦታ ላይ ቢሄዱ ምን ያክል ያዳምጣቸዋል? ዝም ብለ ሌላውን ተው። አሁን ሞስት እነሱ ስለምናይ ፎዋድና ጎስትን እነሱ የተቀመጡበት ወንበር ላይ ብታረጋቸው ምን ያህል ሰው እነሱን ለማየት ይገባል፣ በቃ የእነሱን ኢንፎርሜሽን ለመስጠት። በቃ ይሄ የፎሎወር ጉዳይ ነው። በቃ እነሱ የገነቡት ትልቅ እንትን አለ፣ ፕላትፎርም አለ የራሳቸው። እና እንደዛም ማሰብ አለባቸው። እነሱ ገብተዋል አሁን የኛን እንትን ምናምን፣ የስቱዲዮ ጉዳይ እኮ ነው፣ ምንም ሌላ ነገር የለውም። አሁን እኮ ከጠየቅ ኮ ሬዲዮ ጣቢያ ኮ እንትን ይሰጣል፣ ጊዜ ይሰጣል፣ አይደል? ይችላል ከሆነ ደግሞ መቀጠል ትችላለህ ትችላለህ። ስለዚህ አሁን እኛ የበላያችሁ ስለሆነ እኛንም በየቦታ እንደሱ የሚባል ነገር ምክንያቱም ሌላው ደግሞ ምን አለ መሰለህ፣ አሁን እኔ ማምንበት ምንድነው የአንተ እውቀት ያው እውቀት እንዳልኩ ነው እውቀት አይጠላም። ግን የእነዚህ ሰዎች እውቀት በጆርናሊስት መታ። ኦኬ ልክ ነው። እነዛ ሰዎች ደግሞ እንግዲህ የሰውን አቴንሽን የመሳብ ኤክስፒሪየንስ አላቸው። ስለዚህ አንተ ሺፍት ማድረግ ያለብህ ነገሮች ወዴት መሄድ አለባቸው ወደሚለው ነው እንጂ፣ በቃ ያኔ እውቀቴ በቃኛል ብለን የምትቀመጥ ከሆነ እስቲል ምንም የምታመጣው ነገር የለ። በየትምህርቱ እኮ በየዘርፉ ስትሄድ፣ ለምሳሌ አሁን ኦንላይን ተምረው እኮ በጣም ብዙ ኮድ የሚያደርጉ ሰዎች አሉ፣ ብዙ አይነት ኮድ የሚጽፉ ሰዎች አሉ። ግን አንተ ዲግሪ አለኝ ማስተርስ አለኝ ብለህ ቁጭ ብለ የምጠብቅ ከሆነ ስቲል ጥለው ሊሄዱ ነው እነዚህ ሰዎች። ይሄንን ነገር አፕዴት መደረግ አለበት። ፕላስ ደግሞ ይሄ ለእነሱም ጥሩ መነቃቂያ ሊሆናቸው ነው የሚገባው። ማለት ማንኛውም ሰው ኔጌቲቭ ፓርቱን ንትቶ ወደ ፖዘቲቭ ሊመጣ ጥሩ መነቃቂያ መሆን አለበትና እንደዛ ብለን ብንይዘው ደግሞ የተሻለ ነው።